ምዕራፍ 10 ፍልስጥኤማውያንም ከእስራኤል ጋር ተዋጉ፤ የእስራኤልም ሰዎች ከፍልስጥኤማውያን ፊት ሸሹ፣ ተወግተውም በጊልቦአ ተራራ ላይ ወደቁ። ፍልስጥኤማውያንም ሳኦልንና ልጆቹን በእግር በእግራቸው ተከትለው አባረሯቸው፤ ፍልስጥኤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሜልኪሳንም ገደሉ። ሰልፍም በሳኦል ላይ ጠነከረ። ቀስተኞችም አገኙት፤ ከቀስተኞቹም የተነሳ ተጨነቀ። ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መጥተው እንዳይዘብቱብኝ ሰይፍህን መዘህ ውጋኝ አለው፤ ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደ ሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወድቆ ሞተ። ሳኦል እና ሦስቱም ልጆቹ የቤቱም ሰዎች ሁሉ በአንድ ላይ ሞቱ። በሸለቆውም የነበሩት የእስራኤል ሰዎች ሁሉ እንደ ሸሹ፣ ሳኦልና ልጆቹም እንደ ሞቱ ባዩ ጊዜ ከተሞቻቸውን ለቀው ሸሹ። ፍልስጥኤማውያንም መጥተው ተቀመጡባቸው። በነጋውም ፍልስጥኤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልንና ልጆቹን በጊልቦአ ተራራ ላይ ወድቀው አገኟቸው፣ ገፈፉትም። ራሱንና መሳሪያውንም አንስተው ለጣዖቶቻቸውና ለሕዝቡ የምሥራች ይወስዱ ዘንድ ወደ ፍልስጥኤማውያን አገር ዙሪያ ሰደዱ። መሳሪያውንም በአምላኮቻቸው ቤት ውስጥ አኖሩ፣ ራሱንም በዳጎን ቤት ውስጥ ቸነከሩት። የኢያቢስ ገለአድም ሰዎች ሁሉ ፍልስጥኤማውያን በሳኦል ላይ ያደረጉትን ሁሉ በሰሙ ጊዜ ጽኑዓን ሰዎች ሁሉ ተነስተው የሳኦልን ሬሳ የልጆቹንም ሬሳ ወሰዱ። ወደ ኢያቢስም አመጧቸው፤ በኢያቢስም ካለው ከትልቁ ዛፍ በታች አጥንቶቻቸውን ቀበሩ፤ ሰባት ቀንም ጾሙ። እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ፤ ደግሞም መናፍስ ጠሪ ስለጠየቀ እግዚአብሔርንም ስላልጠየቀ፣ ስለዚህ ገደለው፤ መንግሥቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው።